ያው አትይቱን ዝርት ነው። ማህመርዋ መተካሻችን እንደዚህ በደንብ የተፈተለው ጋቢው ራሱ በጣም ቆንጆ ነው።

መንገዱ እና ብዙዎቻችሁ ደግሞ ማይወፈርሽኝ ሽን ቀንሽ ያላችሁኝ ነው። ቀንሳለሁኝ ግን የኔ ሰውነት ማለት ነው ለመወፈርም ለመክሳትም በጣም ቅርብ ነው። አሁን ታዩታላችሁ እና ለውጡን በፊት የነበርኩት በቃ ብቻ በጣም ነው የሚለያየው ሰውነቴ። ግን ቶሎ ከተመቸኝ የሆነ ነገር እንትን ካለ ወደ አሁኑ ግዝፍ ነው የምለው ሰውነቴ፣ በቃ የሆነ ነገር ካለ ደግሞ ቀንሳለሁ እና ከዛ ላይ ደግሞ አዲስ አበባ የተከራየንበት ቤት ታውቁታላችሁ፣ ሰባተኛ ፎቅ ነው። እሱን መውረድ መሰቀሉ ብቻ ስፖርት ነው እና በሱን ተማምኜ ነው ሌሎችም ስፖርቶች እንሰራለሁኝ እና ከክርስትና ካስነሳ በኋላ ደግሞ ብዙ ቅቤ ተቀብቻ አላቅም። እዚህ ጋር ማዘርን ካልቀባሽ ብያት ግዴታ የቀባች ነበር። አጋጣሚና ተርቲብ ሀዘን ላይ ነበረ እና በጣም ቸኩላ ነበር ግን በወዳውኑ እንደኔ ግን ወዳውኑ አስቦ ያ ነገር ግዴታ በዛችው ሰዓት ላይ ካልሆነ የሚል ሰው አለ። በቃ እኔ ችግሩ ይሄ ነው ሆነ አሰብኩኝ። የሚትሰራም ከሆነ የሚያደርጉልኝ ከሆነ ግዴታ በዛችው ቀን ነው የምለው። ሰዓቷ ምን ካልተደረገ ነው የምለው። እና በተለይ እውነት ለመናገር ማለ ለእናቶቻችን ቆቦ፣ በተለይ ቆብ ላሉ ውስጥ በጣም ነው የማዝነው። እንዴት ምትሉ? የምር ማለት ነው። ቤት ምንም በቃ አይቀመጡም። የቤት ስራ አለ። ከዛ ላይ ደግሞ ሶሻሉ በቃ ማህበራዊ ኑሮ በጣም ከባድ ነው። እነሱ ራሱ ማረፍ አለባቸው። ግን እንደምትት የሆነም ግዴታም ሀዘን አሁን ግዴታ ነው፣ ሌላም ደስታ እና በሁሉም ይሄዳሉ። ይሄ በጣም ደስ ይላል። ግን እነሱ ትንሽ በቃ ደከማቸው ነው እንጂ በጣም ነው ደስ የሚለኝ። ይሄንን ባህላችንን ይሄን መጠያየቃችንን መረዳዳታችንን በጣም ነው የምወደው። እና በቃ ማንም የሚቀናብን ባህላችንን ነው ደስ ይለኛል። ግን ደግሞ እኔ ደከሙ አልኩ እንጂ ግን እነሱ ጋር የሚታየው ደስታ ግን ልነግራቸው አልችልም። ምክንያቱም በቃ የሆነ ቦታ ላይ ሲረዱ ወይም ሲያስተዛዝኑም ሆነ ምን ሲሉ በጣም ደስ ብሏችሁ ስለሆነ እውነት የነሱ ደስታ ግን ይበልጣል። እና በራሴ መቀባት ቅቤ ደግሞ ስለማልወድ ነው ግዴታ በሷ እጅ ስቀባ ነው የምወደው። እና እናንተም ትረዱኝ ያላችሁ ራሳችሁ ስትቀቡ እና እናታችን ስትቀባን ያለውን ስሜት ታውቁት አላችሁኝ። ስለዚህ ለዛ ብዬ ነው ያስቸገርኳት። እሷ ደግሞ ተርቲቡ ረፈደብኝ እያለች በጣም እየቸኮለች ነበረ። ግን እኔ ብቻ ነኝ። እኔ ራሴ ቅቤ ስቀባ ራሴን በቃ ቅቤውን በጣም አላበዛውም። ግን እሷ ማዘር ስቶን ደግሞ የሚያልቅ አይመስላትም በደንብ ነው የምትቀባኝና በቃ ፊቴ ሁላ እስኪታጠብ ድረስ በቃ እንደዛ ካልሆነ ቅቤ የተቀባ ሰው አይመስላትምና ሙሉን ሙሉ እያደረገችልኝ ነበረ። አሁን እንዳውም አይሆንም ብያት፣ ጉንፋንም ይዞኝ ስለነበረ የአባብሳን ይባላል። እስኪ ይሄ ነገር ግን እውነት ነው? እስኪ እናንተ ኮሜንት ላይ አሳውቁኝ። ይእንህፍራትኖስላልነ አለበርበሬእና ለሽሮ የሚያስፈልገውንቀመማ ቅመሞች እየተለቀመ ከዛ እየተነፈሰ ነው ከዛ በኋላ ያለውን ነገር ስሞች እና ከዛ ማዘርን እየጠየቅኳትኝ አሳያችኋለሁ። እንደ እኔ ቅመም የሚጠፋው ስሙ ማለት ነው። እያንዳንዱ ነገር ልገዛ እንኳን የሆነ ጊዜ ቃሌ ማዘጋጅ ነበርና ልገዛ ብዬ በወረቀት ጽፌ ነው እንጂ ጭራሽ በቃ አላቀውም ስሙን በትክክል መዘርዘር ማለት ነው። ይጠፋኛል። መሀል አንዳንዱ ስለሚጠፋኝ ደግሞ ማዘር ምሰፋ ብርምነጠለው ሰላም! ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። ዛሬ እንግዲህ በርበሬና ሽሮ ለማዘጋጀት ባለፈው ጀምረን ነበር። ዛሬ ደግሞ የቅመሞቹን ዝርዝር በጣም የሚጠፋኝ ማለት ነው እና በስ ጽፌ ነው። ብዙ ጊዜ ልገዛ ቃሊም እያለሁ ነው መሰል በርበሬ ብቻ አዘጋጅቻለሁ ማዘር። ከዛ በኋላ ዘጋጅቼ አላውቅም ከማዘርናት ተፈጠረ እና አሁን ግን በቃ እኔ ስትሰራ እኮ ሁል ጊዜ ግዜ ማለት ጠይቃለሁ፣ ለመልመል። አብራችሁ ደግሞ እንደ እኔ ግር የሚላችሁም ሰዎች ከሆናችን አብረን እናያለን። እንደ በርበሬና እንደ ሽሮ ግን አድካሚ የለም። በተለይ ሽሮ ዋጋው ማዛሬ

ይሄ ኮረሪማ ነው፣ ከሁለቱም ይገባል። ይሄ ደግሞ ጥቁር ጥምዝ ነው፣ ጥምዝ ነው፣ ከሁለቱም ይገባል። ይሄ ቁንዶ በርበሬ ነው፣ ከበርበሬ ነው የሚገባው። ይሄ ደግሞ አዝመሪ ነውና ዝቃቀሜ ነው፣ ከሁለቱም ይገባል፣ ከሁለቱም ይገባል። ከዛ ይሄ ደግሞ ነጭ አዝሙድ ነው።

ል የለም ሁሉምህምለልእያራች ቤተሰቦቻችን መቼም እንዳትፈርዱብኝ። በዚህ እድሜሽ በርበሬ እና ሽሮ ማዘጋጀት ቅመሞች እንዴት ይጠፉሻል ልትሉኝ ትችላላችሁ። ዶች የኔ እንግዲህ ማዘር ነች ያቀበጠችኝ ናያት አታሰራኝም። በራሳ ነው በርበሬም ሽሮ የምታዘጋጀ የእኔ ስራ ይጥማትን ስለ ግን በተቻለኝ አቅም ግን ስታደርግ እያየሁ ነው። ግን ቅመሞቹ አሁን ይዙ አሁን ይጠፋኛል። ለዛ ነው እና እንዳትፈርዱ። ግን እንደዚህ አይነት ነጠላዎችም ደግሞ አሉነ ማዘዝ ትችላላችሁ። ከዛ ኔ ማዘር ጋር ሰፋለሁ ማለት ነው። አያምርም ግን ውዶችዬ፣ እስኪ ይሄ ነጠላ ግን በጣም ወድጄዋለሁ። በተለይ ሙሉዬ ነጠላ አድናቂ ነሽ። ከዚህ ጋር ደግሞ ተለቃቅሞ አልቆ እንዳለ ቅመሞቹን በጠቅላላ ለብ ለብ እየተደረገ እየተቆላ ነው። አሁን ወደ መጨረሻው ስራ ደርሰናል ማለት ነው። እንግዲህ ከተቆላ በኋላ በቃ፣ ከዚህ በኋላ ማስፈጨት ብቻ ነው የቀረን። ቅድም እንዳሳየኋችሁ ደግሞ በርበሬው ተቀንጥሷል። ስለዚህ በቃ፣ ከዚህ በኋላ የበርበሬው ነገር ጨረስን ማለት ነው። ለቤት ደሞ ዳቦን ከተጋገረ በኋላ ለመቅሰስም፣ ለቁርስም እኛ ቤት አዘውትሮ ዳቦ ነው የሚወደደው። እና ምክንያቱም ቀለል ያለ ምግብ ነው እኛ ቤት ላይ ተወዳጅነት ያለው እና ሁልጊዜ እኛ ቤት ላይ ዳቦ አይጠፋም። ዳቦና ገንፎ ሁልጊዜ አይጠፋም። እና እኔ ሳልወድ በፊት ነው እና እዚህ ቤት እንደው አራሳለ እንዴ እስኪባል ድረስ እንግዲህ ስራችንን እንደጨረስን መክሰስ ነገር ከቀማመስን በኋላ ማዘር ልትመጣልኝ ያልቻለችም የሆነ ትንሽ የምትጨርሳ ስራ ነበረች። እሱን ካልጨረስኩ አልበላም እያለች እየተለመነች ነበረና፣ እሷ ደግሞ በቃ እንዴ ስራ የያዘችውን ካልጨረሰች አትንቀሳቀስም። ሰሞኑን ልንሄድ ስለሆንን በቃ ዝግጅት በዝግጅት ሁኗል። በቃ እያንዳንዱ ነገር ሁሉም ነገር እያዘጋጀን ነበር። እኔ በጎን ደግሞ ማግዛትን የተወሰነ ተፍተፍ እያልኩ ነው። እኛ ብቻ ነን ግን ልንሄድ ስንል እቃ የሚበዛብን በቃ ማን ይዘው እቃ የለም፣ ይሄ መሄድ አለበት ይሄ መቅረት የለበትም እያልን እቃ በጣም አብዝተናል። ደግሞ ግዴታ ቤትም እዛ ስለያዝን የሚያስፈልጉ ነገሮች እዛ ለማዘጋጀት አይመችም። በርበሬም ሽሮም አሁን ማማም ጋር ስለሆንኩኝ ማዘርም እዚህ ነው እንጂ ደስ የሚላት እዛ ደስ ስለማይናት በስቶብና፣ አዲስ አበባ ይዘነው ከምንሄደው አንዱ ደግሞ ጌሾ ነው። ማዘር እንግዲህ የራያን ጠላ ጠመቂ ነው ማጠጣቸው፣ እያለች ነው። እንደው ግን እንደኛ ሀገር ሰው ግን ማብላት ማጠጣት የሚወድ ሰው አለ? እኔ እንጃ። እስኪ ኮሜንት ላይ አሳውቁኝ። እና የኛን ጠላ ደግሞ እዛ አሁን አዲስ ነው የሚሆንባቸው እነሱ የሚያውቁትኝ ጥቁን ጠላ ነው። ትንሽ ባል የኛ ሀገር ተወላጅ የሆነ አዲስ አበባ የሚኖር ብቻ ነው የሚወደውም የሚፈልገውም ግን እና ደግሞ እኛ ደግሞ ጥቁሩን ጠላ ደግሞ አንወደውም ስላለ ምር ነው መሰለኝ። ብቻኛ አሁን ደስ የሚለና የሚጥመነ ይህኝ ይሄ ነጩ ጠላ የጠጅ የሚመስለውን ነው፣ እነሱ ደግሞ ጥቁሩን ነውና፣ እኔ ታዩ ያልኳትኝ እሷ በጣም ስለደከመች ብዬ ነው። ግን እሷ በቃ ይ ማብላት ማጠጣትኝ ደስ ይላታል። እና ካልሆነ ብላለች፣ እንግዲህ ደስ ብሎኝ እኔ የሚያገዝኳት ነው እሷ ትታነፍስ እንደገና ደግሞ ይህ ፍሬው መውጣት አለበት አይደለ ፍሬው ለምን እንደሚወጣ ግን ውዶች ታውቁታላችሁ ማለት እኔም አላውቀውም ግን ስጠይቃት ያመራዋን አለችኝ እስኪ ደግሞ እናንተ የምታውቁትን ደግሞ አሳውቁኝ ኮሜንት ላይ እና ውዶችዬ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ እያረጋችሁ ቤተሰብ ሁኑ ላይክ ኮሜንት ሼር እያረጋችሁ እንዲሁ አበረታቱን ላይክ ማድረግ ከእናንተ የሚቀነሰው ነገር የለም፤ ለእኛ ግን በጣም ይጠቅመናል። እና ውዶች ይህ ላይክ እያደረጋችሁ አበረታቱን። እና ይሄው ጥቁሩን እንዳለ አወጣችሁ። ጥቁሩን ካወጣችሁ በኋላ በቃ ይሄ መግባት የለበትም አለች። እና ጠላ መጥመቅ በጣም ነው ደስ የሚለኝ፣ በተለይ እንደኛ አገር አይነት ጠላ መጥመቅ በጣም ነው የምወደውና መንመድ ስለምፈልግ አሳይ ብያት የሆነ ሰዓት ላይ ያሳይታኛለች እና እንደገና ደግሞ እሷ ማግዛኝ የሆነ ጊዜ ጠመቄ ነበር ግን አሁን አዲስ አበባ ራሴ ብች የመጥመቅ ፈልጋለሁኝ እና አሁን የሆነ ምስዋ ተቀበልኳት እና ደግሞ ትንሽ ላግዛት ብዬ አልችልም እንደነገርኳቸው ግን በቃ ኔ ደግሞ ችግሩ አልችልም ብዬ ዝም ማለት አልወድም እና እንደኔ የሆነ ሰው አለ እስኪ ቆይ ማለት ቢችልም ባይችልም መሞከርም የሚወድ ሰው እና እኔም ልክ እንደዛ ነኝ እና አሁን እዛም ይሁን አንዳንዴ ሙያ ምን መድ ጥሩ ነው። ከቤተሰብ ራቅ ብለን ስንኖር በራሳችን ማድረግ ስንችል ሳቲስፋክሽን አለው። እንግዲህ ጌሾውን እኛ የምንወቅጠው በሙቀጫ ነው፣ ምክንያቱም ጣዕሙን ስለሚቀንሰው በመፍጮ ቤት። አብዛኛው ሰው እንደው እንደዛ የሚለው እኔም እንደዛ ነው የምለው፣ ልዩነት አለው። እና እስኪ እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ጌሾው በመፍጮ ቤት ሲሆን ነው ወይንስ በጅ በሙቀጫ ሲሆን ነው? እንግዲህ እኛ ከዱሮ ጀምሮ በሙቀጫ ነው የምንወቅጠው፣ እና ለሰርጉም ለሁሉም ለእያንዳንዱ ድግስም ቢሆን ማለት ነው። አገራተር ወይም ደቀቆ ይባላል። ይህ እንግዲህ ይሄን በደንብ የሚያውቀው ሰው በጣም ብዙ ነው፣ በተለኛ አካባቢ ያላችሁኝ። ምክንያቱም ለእኛ ይሄ ዶሮ ወጣችን ነው።